የክልሉ ብልጽግና ፓርቲ መግለጫ አውጥቷል። የመግለጫውን ሙሉ ቃለም እንደሚከተለው እናቀርብላችኋለን። ፓርቲያችን ብልጽግናና የክልሉ መንግስት ባስቀመጠው አቅጣጫ መሰረት በክልሉ የህግ የበላይነት እንዲከበር በቁርጠኝነት እየተሰራ ይቀጥላል። ክልሉ ከተመሰረተ ጊዜ ጀምሮ በየጊዜው የክልሉ መንግስትና ፓርቲ በፓርቲያችን አሰራርና ዲሲፕሊን መመሪያ መሰረት የክልሉን የዞኖችን የወረዳዎችንና የከተሞችን አመራሮች በግምገማ የማጥራት ሂደት በየወቅቱ እያደረገ አጠቃላይ ስራዎችን እየመራ ይገኛል። ባለፉት ዓመታት ተከታታይነት ባለው መልኩ የፓርቲያችንን አሰራርና ህገ ደንብ በተከተለ መንገድ የአመራር ማጥራት መድረኮችን በማዘጋጀት ስራ ላይ ያጋጠሙ ጉድለቶችን በግምገማ በማረም በጥንካሬ የተለዩ ጉዳዮችን በማስቀመጥና ድክመት የታየባቸውን አመራርና አባላት ሂስ በማድረግ በማስጠንቀቅ እንዲሁም ከኃላፊነታቸው እንዲነሱ በማድረግ የህዝባችንን ሁለንተናዊ ተጠቃሚነት እንዲረጋገጥ የፓርቲው ቅርንጫፍ ጽህፈት ቤት የእርምት እርምጃ እየወሰደ ቆይቷል። በዛሬው ዕለት በሕግ ቁጥጥር ስር የዋሉት የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበሩት አቶ አለማየሁ ጢሞቴዎስም በዚሁ ግምገማና የማስተካከያ ሂደት በተከታታይ ሁለት ዓመታት በጥብቅ ዲሲፕሊን ተገምግሞ በማስጠንቀቂያና በሂስ እንዲታለፍ ከተደረገ ጀምሮ በራሳቸው ላይ ማሻሻሎችን በማምጣት በጸጥታ ተቋማት ላይ አዎንታዊ አስተዋጽኦ ማድረግ መቻላቸው የሚታወስ ሲሆን አቶ አለማየሁ ጢሞቴዎስም አዎንታዊ ጎናቸውን በማየት ጉለታቸውን እንዲያርሙ ተነግሯቸውም ከጥፋታቸው ተምረውና ታርመው እየሰሩ ባሉበት ወቅት ከቅርብ ጊዜ ወዲህ ከፓርቲ መርህ ባፈነገጠ መልኩ የክልሉ መንግሥት ላይ በተቃራኒው ሲሰሩና ከሕገወጥ አካላት ጋር በመገናኘታቸው ምክንያት እንዲሁም በሌሎች ተያያዥ ምክንያቶች ከነበራቸው የስልጣን ገደብ በላይ ስልጣናቸውን ያላአግባብ በመጠቀማቸው መንግስትና ፓርቲያችን የእርምት እርምጃ በመውሰዱ ምክንያት ከስራ ገበታቸው ላይ ባለመገኘት ከሽብር ቡድን አባላት ጋር ግንኙነት ሲያካሂዱ ተደርሶባቸዋል። በዚህም የተነሳ ሲመሩት የቆዩት ተቋም መጥራት ስላለበት ሰነድ ተዘጋጅቶ ከክልሉ የጸጥታ አመራሮች ጋር በተደረገው መድረክ ላይ ከአመራሩ ሰፋፊ ወንጀሎችን በስልጣን ዘመናቸው ሲፈጽሙ እንደቆዩ ማወቅ ተችሏል። የክልሉ ብልጽግና ፓርቲና መንግስት በሰጠው ኃላፊነት ህብረተሰቡን በኃላፊነት፣ ቅንነት፣ በታማኝነትና በተጠያቂነት መንፈስ እንዲያገለግሉ እድል የተሰጣቸው አቶ ዓለማየሁ ጢሞቴዎስ የተሰጣቸውን ህዝባዊ ኃላፊነት በተጠያቂነትና በኃላፊነት መንፈስ ከመወጣት ይልቅ የግል ጥቅማቸውን ለመወጣት በሚያደርጉት በተሳሳቱ መንገዶች እንዳይቀጥሉ ፓርቲና መንግሥት እያረመው፣ እየመከረው ቢቆየም ምክርንና ተግሳጽን ወደ ጎን በመተው በኮንትሮባንድ ንግድ፣ በህገወጥ መሳሪያ ዝውውር ስልጣንን ያላግባብ መጠቀም የስርዓት ግልበጣና በሌሎች መሰል ወንጀሎች በመጠርጠራቸው በትናንትናው ዕለት ያለመከሰስ መብት የተነፈጉት አመራር የክልሉ ምክር ቤት አባላት ያለመከሰስ መብትን እንዳነሱ በሕግ ቁጥጥር ስር ውለው በሰራቸው የተለያዩ ጥፋቶች እንዲጠየቅ ባቀረቡት ጥያቄ መሰረት በዛሬው ዕለት በጸጥታ አካላት በሕግ ቁጥጥር ስር ውለዋል። በቀጣይነት የሚኖሩ የህግ ሂደቶችን ፍርድ ቤቶች የሚያስፈጽሙት ተግባር ይሆናል። የህግ የበላይነት መከበር ለዜጎች ዋስትና ይሰጣል። ገለልተኛና ህግ አስከባሪ ተቋም እንዲገነባ ብልፅግና ፓርቲ በአንክሮ የሚሰራ ፓርቲ እንደመሆኑ መጠን የድጋፍ የክትትልና የግምገማ ሥርዓትን በመዘርጋት እየሰራ የሚገኝና ለህግ መከበር ለአሰራር መጠበቅ ዜጎች ህግንና ሥርዓትን ብቻ ተከትለው ማንኛውንም ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎችን እንዲያደርጉ የሚያስችል ሁኔታ ለመፍጠር ቁርጠኛ አቋም ይዞ እየሰራ ነው። እንደ ብልጽግና ፓርቲ የጀመርነውን ሁለንተናዊ ብልጽግና የማረጋገጥ ሂደት በማንምና በምንም ሳይደናቀፍ እንዲዘልቅ መላው የፓርቲያችን አመራሮች አባላትና ደጋፊዎች ከፓርቲያችሁ ጎን በቁርጠኝነት እንድትሰለፉ በዚህ አጋጣሚ ጥሪያችንን እናስተላልፋለን የሲዳማ ክልል ብልጽግና ፓርቲ ጽህፈት ቤት